የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከጂ7 ስብሰባ ላይ በድንገት ለቀው የቴራን ነዋሪዎችን ወዲያውን ለቀው እንዲወጡ አስጠንቅቀዋል። ይህ ግጭት የከፋ ስጋትን እየጨመረ ነው ሲሉም ተናግረዋል። እስራኤል በኢራን የኒኩሌርና ወታደራዊ ተቋማት ላይ ያነጣጠረ የአየር ላይ ዘመቻ ኢራንም አጸፋውን ከመለሰች ወዲህ እስራኤልና ኢራን ጥቃታቸውን አርብ ዕለት ማለዳ ከጀመሩ ወዲህ ተኩሱ መለዋወጣቸውን ቀጥለዋል። ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከጂ7 ስብሰባ ላይ በድንገት ለቀው የቴህራን ነዋሪዎችን ለቀው እንዲወጡ አስጠነቀቁ። የፔንታገን ዋና አዛዥ እንዳሉት አሜሪካ ወደ መካከለኛው ምስራቅ ተጨማሪ አቅም እያሰማራች ነው። እስራኤል በኢራን የኒውክለርና ወታደራዊ ተቋማት ላይ ያነጣጠረ የአየር ላይ ዘመቻ ከጀመረ ሶስት ቀናትን አስቆጥሯል። ትራምፕ አክለው አሜሪካ የኢራን ጠቅላይ መሪ መዳበቂያ ቦታ ታውቅ ቀላል ኢላማን ብለው ጠርተውታል። ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ማክሰኞ ለት እንደተናገሩት ዩናይትድ ስቴትስ የኢራን መሪን መደበቂያ በእርግጥም አሜሪካ ታውቃለች ብለዋል። የኢራን ጠቅላይ መሪ የት እንደተደበቀ በትክክል እናውቃለን፣ እሱ በጣም ቀላል ኢላማ ነው ሲሉ ትራምፕ ተጨማሪ ግጭቱን የሚያባብስ ነገር ተናግረዋል። ትራምፕም አክለው እንዲህ አሉ። ሆኖም አሜሪካ እሱን ለማጥፋት እቅድ የላትም ብለዋል። ሮይተርስ በዘገባው እንደዘገበው የአሜሪካ ባለስልጣናትን ዋቢ አድርጎ አሜሪካ የጦር ጀቶቿን ወደ መካከለኛው ምስራቅ ማዘዋወር ጀምራለች ብሏል። በዚህ በከፋ ቀጠናዊ ውጥረትና በቅርቡ በኢራንና እስራኤል መካከል የተካሄደው የሚሳይል ልውውጥ ተከትሎ ሊባባስ ይችላል የሚል ስጋት እያደገ ነው። የእስራኤል ጦር ማክሰኞ ዕለት እንዳረጋገጠው በርካታ ሮኬቶች ከኢራን ወደ እስራኤል ግዛት መተኮሱን ይህም የአየር መከላከያ ዘዴው ተቆጣጥረነዋል ሲሉ የእስራኤል ሆም ግንባር ኮማንዶ ባወጣው መግለጫ መሰረት ሚሳኤሉ የተወነጨፈው ማምሻውን ቀደም ብሎ በመታየቱ በተለያዩ ክልሎች የእስራኤል ኒውክሌር መስሪያ ቤት የሚገኝበትን ቦታ ጨምሮ ሳይረን ሲጮሁ ነበር ብለዋል። ትራምፕም አሁን በወጣው መረጃ